ና ይፈውሰናል። እርሱም በመከራ መጥቶናልና ያድንናል። በሁለተኛው ቀን ያድንናል። በሦስተኛው ቀንም ከእርሱ ፊት በሕይወት እንቆም ዘንድ በሦስተኛው ቀን ያስነሳናል። ሌሏኒኮሴ የሚያስደንቀውን ድምፁንና የሚያስፈራውን ድምፁን የምናገረው ጌታ የሚሰራቸው ሁሉ ድንቆች ነበሩ። በኢኮንያን ዘመን ያስማርከናል። በሰላትያን ዘመን ትንቢት አናግሮናል አናግሮናል በዘሮዋል ዘመን ያስነሳናል ይፈውሰና አር ይሰቀላል ቅዳሜ ተሰቅል ቅዳሜ በመቃብር ይውላል፣ እሑድ በሦስተኛው ቀን በሕይወት እንኖር ዘንድ ያስነሳናል ብሎ የተናገረበት የሚያስፈራ እና የሚያስደነቅ ድምፅ ያለው ጌታ ኢየሱስ ክርስቶስ ነው። ስለዚህ ዛሬ የምናከብረው ባላችን፣ እናቶቻችን፣ ሌቶቻችን፣ አባቶቻችን፣ ወንድሞቻችን በገነት ውስጥ በነበርንበት በነበርን ጊዜ የፈራን የሰማነው የሚያስፈራ ድምፅ ዛሬ ደግሞ የሚያስደንቅ ድምጽ ሆኖ የሰማንበት ዕለት ስለሆነ፣ ዛሬ ደግሞ እናንተ ሸክማችሁ የከበደ ወደ እኔ ኑ፣ እኔ ሸክሜ ቀላል፣ ቀንበሬን ልዝብ ነው፣ ወደ እኔ ኑ ሸክማችሁን አቀለልላችሁ የሚለውን ድምፅ የሰማንበት። ከገነት ስንወጣ ሸክም ተሸክመን ነው ለአምስት ሺህ አምስት መቶ ዘመን ተሸክመን ነው ኖር በኑሮ በጤና ጦት በመከራ በመጠላላት በሰበራ ማጣት ሞቶ ወደ መቃብር በመግባት ነፍስ ከስጋ ተለይታ ወደ ስሜ በመታወር ያንን እርጥብ እንጨት ተሸክመን ለ5500 ዘመን ኖር። ዛሬ ለመጨረሻ ጊዜ ጌታ ያንን ተሸክሞ እኛም እንዳንሸከም እሱም እንዳይሸከም ሆኖ ነፃ ወጣን። ዛሬ ዛሬ ነፃ የወጣንበት ሸክማችን ጌታ ተሸክሞ ለሰላሳ ሶስት ሰዓት በመቃብር የቆየበት ለሰላሳ ሶስት አመት ከኛ ጋር በስጋ የኖረበት እድሜ መጨረሻ። ከዚህ በኋላ ግን ለሰላሳ ሶስት አመት በስጋ አይደለም፣ ለሰላሳ ሶስት ሰዓት በነፍስም ከነፍሳት ጋር አይደለም፣ ለዘላለም ከኛ ጋር ነው ጌታ እግዚአብሔር። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር አለሁኝ። አሁን ጌታ የተሸከመው እስካሁን ድረስ የነበረውን መስቀል የነበረውን በደላችን በመስቀል ላይ ብቻ አይደለም፣ አሁንም ያለውን ነገር ሁሉ የተሸከመልን አሁን ሌላ መስዋዕት አይሰዋም። አሁን ሌላ ዳኝ አይመጣም። አሁን ሌላ መድኃኒት የለም። ጌታ በቀራንዮ አደባባይ እየተሸከመው ከዚያ በፊት ለነበሩ ሰዎች ሳይሆን ገና ወደፊት ለመጣ ለምንመጣው ለእኛ ሁሉ የተሸከመው ሸክሟል። እኛም ጌታ ሸክማችን ስለተሸከመ የወንድሞቻችን፣ የእህቶቻችን፣ የአባቶቻችን እናቶቻችን ሸክም ልንሸከም ያስፈልጋል። የእነሱን ሸክም ስንሸከም ነው የጌታን ካሳ መካስ እግዚአብሔርን መካስ የሚችል የለም። የእግዚአብሔር ካሳ ሰው የሚከሰው በወንድሙ ላይ ወንድሙን መርዳት፣ እህቱን መርዳት፣ እናቱን መርዳት፣ አባቱን መርዳት ሲችል ሰው የእርሱን መከራ የተሸከመለትን ጌታ ተሸክሙን መከራው ተሸከመለት ማለት። ስለዚህ እኛም በመስቀል ላይ መከራችን ስለተሸከመልን ኃጢአታችን ስላልስላስ ተሰረየልን። ቅድም ስናገረው እንደነበር ወረድና የቀንባውን መልስ፣ ወረድና የበደለገው የበደልከውን ካስ፣ ወረድና ይቅርታ ጠይቅ ሳይለው ዛሬ በገነት ትኖራለህ ብሎ ይቅር እንዳለው ሁሉ እኛም እያንዳንዳችን የበደሉን ሰዎች በሌላችን ዝርዝር የበደሉን በደል ዝርዝር ዝርዝር አርገ ባይነግሩን የቀሙን ሰዎች ቀምተናችኋል እኮ ባይሉን የዋሸናችሁ ሰዎች ዋሰናችሁ ነበር እኮ ባይሉንም ግዴታ ያንን ነኝ ግዴታ ያንን ምን ማለት አይጠበቅብን። ማያችሁ እርቅ ለሚመጣው ጊዜ ጠቃሚ እንጂ ካሳ አይደለም። እርቅ በመታረቁ የታረቀ ሰው ይካስበታል እንጂ የበደለውን ሰው ከበደለው ወደል የሚቀበለው ነገር የለም። ስለዚህ ይህም የጌታችን ኢየሱስ እኮ ሳይናገር ለአዳም እንደካሰ ለልጆቹ እንደካሰ ሁሉ እኛ ይህን በደል ይህን በደላችን የተወልን የበደለው ካሳ ለእግዚአብሔር የምንመልሰው የወንድሞቻችን በደል የእህቶቻችን በደን ስንት ሆኑ፣ በውስጣችን ስንት የተቋጠረ በደል አለ። የሰላሳ ዓመት የሃያ ዓመት በደል ተተናቸው ከመጣናቸው ሰዎች ጋር ለቀነው ከመጣነው አገድ ላይ ከተፈታው ስራ ላይ ተገናኝተን ከታጣንበት ነገር ላይ ሁሉ የቆሰልንበት ያቆሰልንበት የቀማነው፣ የተቀማነው የበደልነው፣ የተበደልነው ይኖራል። ይሄን ይሆን ግድ ነው። እናቶቻችን የተበደላችሁት፣ እናንተም የበደላችሁት ሰው ይኖራል። አባቶቻችን የተበደላችሁት፣ እናንተም የበደላችሁ ሰው በእርግጠኝነት ይኖራል። በግሃድ ባልቀማም የተወሰነ የቅድሚያ ገንዘብ በጭሳችን ከሁላችን ይወታል። በግሃድ ባልቀማም ወይ ከሰራተኛ ወይ ከአሰሪ ወይ ከናት ወይ ከአባት ወይ ከዝሙት ወይ ከስርቆት ወይ ከሀሰት የመጣ የበደል ገንዘብ አለ ከሁላችን እች ይህ ሁሉ ታዲያ ይህን አድርገሻል አይደል? ስንተኛ የወቅሰን ስንሙ ስንወጣን በወጣንበት አያስቀረን እንደ ጻድቃን የሚከፍለን እንደ አጣን የማይከፍለን ነፋሱን የማይከለክለን ብርሃኑን የማይቀንስብን ብርሃናትን የሚያፈስልን የሚያነፍስ ነፋሳትን የሚያነፍስልን ጌታ ለእኛ ስለሆነ ዝርዝሩ ነገሩ ሳይገባ በደልሽን ትችንሻለሁ። በደል ትችላለሁ። ወደፊት የባሰ እንዳያገኝሽ አትስሪ። ወደፊት የራስ እና ያገኝ እኛ ምታሪ አይቶቻችን ወንድሞቻችን እንዲህ ልንላቸው ነው የሚያስፈልገው። ገና ጌታችን ኢየሱስ ክርስቶስ ድምፁን ስንወለድ ሰምተነዋል፣ መቃብራችንም ስንወለድ አይተነዋል። እግዚኦ ሰማይ ድምፀ ከወፈራይ ቁሪቁ ግብረ ከዋን ከርቁ ድምፅህን ሰማሁት፣ መቃብሩን ከፍተ አሳየኝ፣ አየው፣ ፈራ ወደነገቱ። ያ መቃብር ግን አልተዘጋ። ስንወለድ ያየነው ያለቀስንበት መቃብር ያለግነክ ነው የተከፈተው። የሶስት ክንድ ከስንዝር አልተዘጋም። ሁላችን የተከፈተ መቃብር የሚጠብቀን ሰዎች ነው። የዛሬ 50 ዓመት ያስለቀሰን መቃብር አሁን እንደተከፈተ ነው። የዛሬ 60 ዓመት ያለቀሳችሁበት መቃብር አልተዘጋም፣ እንደተከፈተ ነው። የዛሬ 40 ዓመት የመጣችሁ ያን ጊዜ ያለቀሳችሁበት መቃብር የደነገጣችሁ በስተወደዱ አልተዘጋም። ማንን እየጠበቀ ነው? መቃብሩ ተከፍቶ ይጠብቃል። ገቢው ገና መቃብሩን አላው መቃብሩ የሚውጠውን አውቆ ተከፍቶ እየጠበቀ መቃብሩ ውስጥ የሚገባው ሰው ግን መቀበሪያውን ሳያው ረስቶ ትትወት ሌላ ቦታ ላይ ይሄዳል። መቃብሩ የተቆፈረ ሰው ሁሉ ይህ መቃብር እያሰበ ይቅርታ ሊያደርግ ያስፈልጋል። ስለዚህ ጌታ ይቅር ስላለ አምስት ሺ አምስት መቶ ዘመን የሰራ ነው። እኛ ይቅር ማለት ባለን ዘመን ላይ ሁሉ መሀሪነቱን ማወቅ ይህን ኃጢአት ሰርቻለሁ፣ ይህን አድርጌያለሁ፣ ይህን አድርጌያለሁ አውት ግግል ነው። ግን ይህ ከእግዚአብሔር አልቆን ነበር፣ እንጂ አሁን ያርቀን ግን አያስፈልግም። ታዲያ ይህን ኃጢአት በዝሙት ካደረግነው ነው፣ ይህን ኃጢአት በአሰት ካሰደረጉ፣ ይህን ኃጢአት በስርቆት፣ ይህን ኃጢአት በሰዎች ላይ ክፉ በመምከር ክፉ በመስራት ክፉ በመናገር ካደረግነው ዛሬ ልንመለስ ሲገባን ያንን ኃጢአት አዘክሮ ወደኋላ መቅረት ምን ማለት ነው? ወደፊት እግዚአብሔርን ጨካኝ ማድረግ አያስፈልግም። እግዚአብሔር ጨካኝ አይደለም። እግዚአብሔር ክፉ አይደለም። እግዚአብሔርን ክፉ የሚያደርግ ሰው ይህን ሸፍታ ማየት በቂ ነው መልሱ ምንም አያስፈልግም ቅድም እንደተናገርኩ ምንም ነገር ካደረገው ከስልሳ ዓመት ሀጢያት አንድም የመለሰው የለም። ጌታ ደግሞ አንድም ከስልሳ ዓመቱ ኃጢአት አንድም ያስታውሰው የለም ከአምስት ሺህ አምስት መቶ ዘመን ከተሰራ ኃጢአት የሰው ልጅ አንድም የለም ጌታ ይቅር ሲል አንድንም ያስታውሰው የኛ ስቅለት ማለት ይሄ ነው። የኛ ክብር ባላችን ማለት ይሄ ነው። ይህ ስለሆነ አቤቱ ድምፅህን ሰማ ወፈረስና ፈሰማውና ፈራውኝ የተባለው አዳም በገነት በምትገለባበት የሱራፊል ሰይፍ እንድትጣጠር ወደ ገነት እንዳይገባ ከዕፀ ሕይወት ቅጠል በልቶ ተመልሶ ወደ ገነት እንዳይግን አዳም ገነትን በምትገለባበት በሱራፊል ሰይፍ ትጣጠር ብሮ ያናስፈሪ ድምፅ ያተናገረ ጌታ እንደገና ገነትን ከፍሎ ለውስተ ስልመት መጻው ወለውስተ ብርሃን ጻው ጽመት ተከሰቱ ሲል ይህ የሚያስደንቅ የሚያስደንድ ድምጽ መስማት ችሏል። እናቶቻችን አባቶቻችን፣ ስለዚህ ጌታ ይቅርባይ ነው። ሐጢአታችን ማዘከር እንጂ ይቀስፈና ይገለና ይቅር አይንን ማለት አይቻለም። ንስሃ ከገባችሁ በኋላ ከአይኑ አሳል ሰው ሰጥተውን ነው። በዚህ እግዚአብሔር ይቅር ይሌለኛ አይችልም አትበሉ። አንድ ቀን ይዘዟችሁ በቂ ነው። ምሕረቱ ነው እንጂ እናንተ የምትቀብሉት ነገር የለም። ይቅርታ ማድረግ ነው፣ ወንድሞቻችን እህቶቻችን፣ ያስፈልጋል። ድምፁን ያሰማን ጌታ አሁን ወደፊትም ያሰማናል። ከኔ እራቁ የሚለውን ድምፅ ሳያሰማ ወደ እኔ ኑ የሚለውን የህይወት ቃል እግዚአብሔር ያሰማን። እግዚአብሔር ይስጥልን።